አለው በዛ ሂደቶች ውስጥ በውጣ ውረዶች ውስጥ እግዚአብሔር አስተምሮኛል። መጀመሪያው ጉዞ የነበረው ወደ ጻርቃኔ ማርያም እንግዲህ አባቶቻችንም ተጠንቀቁ ስለሚሉ እዛ ቦታ ላይ እቃውን ቢወሰድም ኃጢአቴ ነው የሚወሰደው እግዚአብሔር ሄደ ማለት ነው። እኔ ድንግል ማርያምን ብዬ ጸበል ቦታ ላይ ሄጃለሁ። አሁን ለእኔ ዳልቆርብ ነው፣ በስትክክል ያንን ቀን በቃ ለማሰናከል የተላከ ነገር ነበር እና ነገርኳችሁ፣ ብዙ ነገር አለ። የቁርባን ልብሱ ነበረ ምናምናምንና በረከት እንደሚያመጣ ማለት ነው። ይቅርባችሁ፣ ከእመቤታችን ጋር አትጣሉ። ሌቦች አይምሯችሁ፣ ተሰርቀዋል። እባካችሁን የሶኪ ሳታውና ሰሳይ አካሌ እጅግ በጣም ጠንክሮ በለበስኩት ልብስ ቁርባኑን ተቀብዬ ወደ ቤቴ በበረከት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊያን የተሰኛችሁ የእናታችን የቅድስተ ቅዱሳን የድንግል ማርያም አስራት በኩራት ልጆች ኦርቶዶክስያን በያላችሁበት ዓለም ዳርቻ ሁሉ ሰላምና ፍቅርን፣ ጤንነትን እመኝላችኋለሁ። እንደምን አላችሁ? እነሆ ዛሬ አዲስ ፕሮግራም ይዤላችሁ መጥቻለሁኝ። ይህ ፕሮግራሜ ደግሞ ጉዞ አያልቅም ይሰኛል እንግዲህ ከዚህ በፊት ጉዞ አያልቅም የሚለውን ቃል በጽሁፍ በየቪዲዮዎቹ መጨረሻ ላይ ሲጽፍላችሁ ነበረ ይህ የጉዞዬን የምቃኝበት ከእናንተ ጋራ በወቅታዊ ጉዳይ የምነጋገርበት ቶሎ ቶሎ የምመጣበት ፕሮግራም ነው ማለት ነው እና ወቅታዊ ሀሳቦችን እናነሳለን ከመጽሐፍ ቅዱስ እይታ ምን ይመስላል ከአባቶቻችን ትውፊት ምን ይመስላል እንደቤተክርስቲያናችን ምን ይመስላል እንዲሁም ደግሞ ሰው እንደመሆናችን ኦርቶዶክሳዊያን እንደመሆናችን ደግሞ ይሄ ነገር ልክ ነው ልክ አይደለም የሚለውን ነገር አብረን የምንቃኝበት ጉዞ አያልቅም የተሰኘ ፕሮግራማችን ነው። እንግዲህ የህይወት ውጣ ውረድ አያልቅም፣ ነፍሳችን እስካለች ድረስ እጅግ በጣም ብዙ ህይወቶችን እናሳልፋለን፣ እና እኛም በየቦታው እየሄደን ቪዲዮ እየሰራን ነው በቅን ምሳ እንዲሁም ደግሞ በጉዞ ወደ በረከት መልእክተኛውም ደግሞ በአንፃሩ እንግዲህ ማዳረስ ባንችልም ፕሮግራሞችን እንሰራለን። በመንገዶቻችን የሚያጋጥሙንን ነገሮች በመንፈሳዊ እይታ አይተን ወደ እናንተ የምናቀርብ ይሆናል ማለት ነው። እንግዲህ የመጀመሪያው ምዕራፋችንን በሀረር ጀምረናል፣ ደጋቡርም ድረስ ዘልቀን እንግዲህ እንዳያችሁት ቪዲዮውን ጉዞ ወደ በረከትን በዚሁ ሚዲያ ላይ ጀምረን እየሰራን እንላችሁን ያለ ነው እንግዲሁም ደግሞ ሁለተኛው ምዕራፋችን ላይ ወደ ግሸን ደብረ ከርቤ ደግሞ ሄደን በረከተዋን አፍሰን ተመልሰናል እና ሁሉንም እንግዲህ ከሞላ ጎደል አይታችሁ እንዳለፋችሁት ነው። ያላያችሁ ደግሞ ገብታችሁ እንድትመለከቱ ፕሌይሊስት ውስጥ ገብታችሁ እንድትመለከቱ የሕይወት ታሪኬን ደግሞ ሁላችሁም ተመልክታችሁ በተለይ ከፊልም ስራዎች ወደዚህ ሽፍት ያደረኩበት ምክንያት ምን እንደሆነ ለማወቅ ገብታችሁ እንግዲህ በገነት ንጋቱ የልቤ እውነት እንዲሁም ደግሞ ቋንቋ አይነሽ ሚዲያ ላይ መንፈሳዊ ምስክርነትን እግዚአብሔር ያደረገልኝን የህይወት ጉዞዬን አካፍያለሁና እዛ ላይ ገብታችሁ ተመልክታችሁ ከጎኔ ደግሞ ብትቆሙ እጅግ በጣም ደስ ይለኛል። በዚህ አጋጣሚ ከጎኔ ለቆማችሁ ዛሬ በስራዎች ወደ እናንተ እንድደርስ ያደረጋችሁኝ ሁሉ ሌላ ጊዜም ሁልጊዜም እንደማመሰግናችሁ ላመሰግናችሁ እወዳለሁ። እግዚአብሔር ያላችሁበት ጤናና እድሜን ይስጥልኝ። እንግዲህ ወደ ዛሬው ፕሮግራማችን ሳልፍ ዛሬ ሶስተኛ ምዕራፍ ላይ እንግዲህ እጅግ በጣም ወደ እናንተም ማቅረብ ሰሚነች ላይ በእርግጥ እናታችን ኪዳነ ምሕረት ሰሚነች ላይ ተገኝተን ተፈጸመ ጽጌን አስተላለፍንላችኋል። በላይፍ ተመልክታችኋል። ከዛ በኋላ ቀጥታ ያደረኩት ነገር ምንድን ነው? ወደ እናቴ ቅድስተ ቅድሳን ወደ ጻርቃኔ ማርያም መሄድ ነበር እና ለሱባኤ ወደዛም እንደደረስኩኝ ከደብረ መጥማቅ አጠር ያለ ቪዲዮ አስተላልፍ ያለውኝ እንዳያችሁት ማለት ነው። እንግዲህ ዋናው ነገር በተለይ ይህንም ፕሮግራም መቼ እንደመጀመር አስብ ነበረ። ዛሬ ደግሞ እንድጀምር ያስገደደኝ አንድ ጉዳይ አለ። እሱንም እነግራችኋለሁ። ከዛ በፊት ግን ሰብስክራይብ አድርጉ፣ ቤተሰብ ለመቼ ነው ውድ ኦርቶዶክስ፣ ያን ሰብስክራይብ አድርጉ። ይህ ህይወት የተቀየረበት ሚዲያ ነው። ከዚህ በፊት የቁጥር አንዴ ቻናሌ አልነቃ ብዬ ከአንድም ሁለቴ ተዘግቶብኛል። ለምን እንደተዘጋ ታውቃላችሁ? እግዚአብሔር በፊልሙ ዓለም እንድራመድ ወይም ደግሞ ሰክሰስ አድርጌ በዛ ውስጥ እንድዘልቅ አልፈለገም እና ወደ መንፈሳዊ ህይወት እኔ የመጣውበትም እጅግ በጣም መንፈሳዊ ተጋርሎ የበዛበት ህይወት ስለሆነ እግዚአብሔር እንግዲህ አስተምሮኛል። በፊልሙ ዓለም ውስጥ በነበርኩበት ጊዜ ከአስር በላይ የፊልም ስራዎችን ሰርቻለሁ። በዛ ሂደቶች ውስጥ በውጣ ውረዶች ውስጥ እግዚአብሔር አስተምሮኛል፣ አሰልጥኖኛል። ዛሬ እናንተ ፊት እንዲህ እንድናገርም እግዚአብሔር እዛ ውስጥ እኔ ሰርቶኛል፣ በድርሰትም በተውኔትም እንዲሁም ደግሞ በፕሮዲውሰርነትም ራሴ በራሴ ጥረት ከፍ ዝቅ እያልኩኝ ስሰራ ነበር እና ዛሬ ግን እግዚአብሔር እዛ ውስጥ ሰርቶ ዛሬ ላይ ከፊታችሁ አቁሞኛል። እና ወደ ሀሳቤ ስገባ ሰብስክራይብ አርጉ። ወደ ሀሳቤ ስገባ የተወደዳችሁ ውድ ቤተሰቦቼ እንግዲህ ወደ ጻድቃኒ ማርያም ገዳም እንግዲህ፣ በተለይ ክርስትና ከተነሳ በኋላ እናቴ ድንግል ማርያም በህይወቴ ከተገለጠችልኝ በኋላ ቀጥታ የመጀመሪያ ገዳም ገዳም ወደሚባለው አካል ሲሄድ ገዳም ወደሚባለው ቦታ ሲሄድ የመጀመሪያው ጉዞ ይሄ ነበረው። ወደ ጻርቃኒ ማርያም ነው። ጻርቃኒዬ እጅግ በጣም እወዳታለሁ። እጅግ በጣም እንግዲህ ከልቤ የተሳለች ቦታ ነች። ብዙ ነገሮችም በህይወቴ ውስጥ ተደርጎልኛል። እኔ ለኮረና ነው የመጨረሻ ጊዜ እርኩትኝ እንደ ጉንፋን መሰል ያው ኮረና በሉት ይዞኝ ነበር እና ሄጂ በአንድ ቀን ፈውስ ድኜም የተመለስኩባቸው ሁኔታ አለ። ከዛ በኋላ ግን አሁን ከ15 ቀን በፊት ነው ተመለሽ የሄድኩት ለረዥም ጊዜ አልሄድኩም ማለት ነው። ከዛ በፊትም ቆይቼ ነበር እንደዚሁ፣ በተለይ ዓለማዊ ህይወት ውስጥ በምዳከርበት ጊዜ የመሄዱ ሁኔታ ብዙም አልነበርም። እና እንግዲህ ከ15 ቀን በፊት ወደ ጻርቃንዬ ገዳም ገብቼ ጽዋ ይዤ ነበርና እንግዲህ ከእሷ ጋር በነበረን በረከት በጾምም፣ በጸሎትም፣ በአልመሞም እጅግ በጣም እርካታ የነበረው ነበረ። የመጨረሻውን እንግዲህ ደብረ ምጥማቅ ላይ የጌታችንን የመድኃኒታችንን ኢየሱስ ክርስቶስን ቅዱስ ስጋውንና ክቡር ደሙን ለመቀበል ተዘጋጅቼ ከዚህ እጅግ በጣም እግዚአብሔር ፈቅዶልኝ ደስ በሚል ስሜት ነበረ እንግዲህ ሻንጣዬን ይዤ የሄድኩትና እንግዲህ ሱባኤውን ጨርሰን የመጨረሻው ሱባኤውን ጨርሰን የመጨረሻው ቀን ቅዳሜ አሚን ለውሁድ ሌሊት ማለት ነው። አስር ሰዓት ተኩል ላይ ከዋሻ ወጣን፣ ከአዳራሽ ወተን ወደ ጸበሉ ሄደን፣ ከእኔ ጋር ሁለት ወንድሞች የነበሩ አብረን ሄደን ማለት ነው። ምክንያቱም እኔ ባልጠመቅም ያው እነሱ ተጠምቀን እናስቀደስ ብሎ ስለነበረ ተነጋግረን አስር ሰዓት ላይ ወደ ጸበሉ ወረደን። እንግዲህ እቃችንን ይዘን ነበረ። ያው በዛውም ደብረ መጥማቅ ቦታ ይዘን አንድ ቀን አድሬ ለመምጣት ነበር ሀሳቤና ሻንጣ ነበረ፣ የቁርባን ልብስ እንዲሁም ደግሞ በጣም የምፈልጋቸው እቃዎችም ውስጡ የነበሩ ሻንጣ ነበርና ልብሶቻችንን ይዘን ወደ ጸበሉ ከወረደን በኋላ ትልቁ ሻንጣ ብዙ ቀን ያዝ ነው። ስለዚህ ወደ ጸበሉ ከመግባታችን በፊት እጅግ በጣም እንግዲህ አስር ሰዓት ተኩል ነው ብያቸዋለሁ። ቦታው በጣም እጅግ ጭራ ያለ ነበረ። ከዛ እዚህ ጋር እናስቀምጦ መቼም በዚህ ሰዓት ማንም መጥቶ አይነካውም። ቀን ሲሆን እንግዲህ ያው አባቶቻችንም ተጠንቀቁ ስለሚሉ እዛ ቦታ ላይ በተለይም መንፈሳዊ ቦታ ላይ ሌቦች እጅግ በጣም በሚያሳዝን መልኩ በቤቱ እንዴት ድፍረት እንዳገኙ ባይገባኝም ሌቦች አሉና፣ ቀን ቀን ያው ከሰው ስላለ ቦታው ላይ እያስጠበቀን ነበረ ስንጠመቅም የነበረው። ከዛ የዛን ቀን ግን ሌሊት አስር ሰዓትም ነው እጅግ በጣም ቦታው ጨር ያለ ነበረ። እኔ ምንድን አልኩት ለአንደኛው፣ እዚህ ጋር ለእናስቀምጠው አስቀምጠው መቼም በዚህ ሰዓት ማንም ሰው አይነካውም፣ አይደለም ምናምን ስላቸው አንደኛው ምን አለኝ እንዴ፣ አንተ ምን ሆነሃል? በዚህ ሰዓት ማን መጥቶ ሊነካው ይችላል? ሲለኝ እባክህ ይልቅ እንዳይጠራርጉልህ ምናምን አልኩት ማለት ነው። አንደበቴ ዝም ብሎ ተናገረ እንጂ አስቤው አልነበረም የተናገርኩት። እና ከዛ ልጁ ወንድማችን ምን አለኝ እንዴ፣ ምን ሆነሃል? ጥሩ ነገር ተመኝ እንጂ እንዴት በዚህ ሰዓት ማንም የለም፣ ማንም ሰው ሊነካ አይችልም ምናምን ሲል ተወለ። ነገሩ ቢወሰድም ምን ይወሰዳል? ኃጢአቴ ነው የሚወሰደው እግዚአብሔር ምናምን ብዬው ዕቃውን ቢወሰድም አጢያቴን የሚወሰደው እግዚአብሔር የተሻለ ነገር ያመጣልኝ አለው። ጥሩ ነገር እየተመኘን እየተራመደን አብረን እርምጃ ጀምረን ወደ ጸበሉ በር ማለት ነው፣ እና አስቀምጠን ዕቃውን ማለት ነው። ከዛ ምንድን ነው እግዚአብሔር በእቃ ወር በገንዘብ ሲነካ ካልነቃ ለጤና ሊነካ ይችላል፣ እና ቀድሞ መንቃት ጥሩ ነው ምናምን እያለ እንደዚህ ስለመጎሰም እያወራን ወደ ፀበሉ በር ሄደን እና ወደ መግቢያው ስንደርስ በዛኛው በኩል ሁላችሁም ጻርቃሪን የምታውቁት እንግዲህ በዛኛው የማይዘጋው ቀንቀን የማይዘጋው አርፍዳችሁ ስትሄዱም ክፍት የሚሆነው የፀበሉ ቦታ የፀበሉ ቤት ዝግውን አገኘነውና እንዲህ ነቅነቅ ስናረገው ዝግ ነው ከዛ አይ በቃ እንግዲያውስ ተዘግቷል አልተከፈተም ሰዓት ከሚሄድብን ሥርዓቱን ሊያመልጠኝ አልፈለግኩም እና እኔ ቁርባን የሚቀበል ስለነበረ በሉስቲኖ እሺ እንደተጠመቃችሁ ይቆጠርላችሁ ብያቸው፣ ሁለቱንም ወንድሞቼን ይዣቸው ወደ እቃ ወደ ያስቀመጥንበት እየተራመደን አንድ በስትክክል ፊቱን ማየት ያልቻልን አንድ አባት መጀመሪያ አንድ አባትን የጠራ ነው እኔ ነበርኩኝ ያናገርኩትኝ አባ መንገደኞች ስለሆነን ልንጠመቅ ማለት እኛ እንደዚህ ይጠፈስ ስንል ድምፁን ሰማንና ዞሬ አባ መንገደኞች ስለሆነን ልንጠመቅ ፈለገን ነበረ ስለው ምንድን ያለኝ እኔ ከፍትላቸዋለሁ አለና ወዲያው በፍጥነት ከፊት ለፊታችን ቀድሞ ሄዶ ያቺን የተዘጋቸን የጸበል ቤቷን ከፍቶ እንዲያውም አንደኛው ወንድሜ ተከትሎት ገባ ማለት ነው። ወደ ሴቶች የፊት ለፊት ወደ ሴቶች መጠመቂያ በዛ በኩል ነው አለው። ከዛ በኋላ የከፈተልን ሰው ምንድን ያደረገው የሴቶች ጸበል ቤት ውስጥ ገባ ማለት ነው። እና አንተ የወንዶችን ጸበል መጠመቂያውን አታውቅም ምን ሆነ ነው ምናምን እያልኩትኝ ሁለቱን ይዤ እኔ አብሬያቸው ገባውኝ ወደ ወንዶች መጠመቂያ ማለት ነው እና ከዛ ቶሎ ተጠመቁ ምናምን አልኳቸው። ስልክ ጨለማ ስለነበረ እጅ ላይ የነበረውን ስልክ ሰቀዬ መብራት አበራውላቸው። ከዛ ተጠምቆ ወጡ ማለት ነው። ከዛ ለበሱና እየወጣን እናመሰግናለን አባታችን፣ እናም ብለን በደስታ አመስግነን ጫማችንን አድርገን ወደ ወዴት ሄደን፣ ወደ እቃው ወደ ተቀመጠበት ደረሰን ማለት ነው። እቃ ወደ ተቀመጠበት ስንደርስ በእርግጥ እግዚአብሔር በሚያውቀው ብዙም አልደነገጥኩም ምክንያቱም ብዙ ጊዜ ያው እዛ ጋር ስቀመጥ ሄጄ እዛ ስቀመጥ ምንም የተሰማኝ ስሜት የለም መጠራጠርም ምንም ምንም የተሰማኝ ነገር የለም እና እጅግ በጣም በተረጋጋ ስሜት ነበር እነሱ ሲጠመቁ እቃውን ሳላስታውስ ቁጭ ብዬ ነበረውና እና እቃውን ልክ ስንሄድ ሻንጣውን ትልቁን ሻንጣ ከቦታው አጣዊ ማለት ነውና። ምንም አልደነገጥኩም፣ ግን በቃ ፍለጋ ጀመረን። ምናልባት የታስቀምጠን ነው ብለንም ፍለጋ ጀመረን። ያስቀመጥኩት መሀል ላይ ነው። የተቀመጡ ብዙ እቃ አለ። ከመሀል ግን ሲያዩት ሻንጣ ያምራል። ይሄ ኤርፖርት ላይ ይዘን የምንሄደው ሻንጣ ነው። ምናልባት ባለፈው በጊዜ ካያችሁት እሱ ሻንጣ ነው። እና ውስጡ እንግዲህ እቃዎች ነበሩ ሙሉ ሻንጣው፣ በኮድ እንደተዘጋ ያንን ሻንጣ ይዞብን ሄደ ማለት ነው። እሱ መሆኑን በምንድን ያወቅ ነው? እንግዲህ አካባቢው ላይ ማንም ሰው አልነበረም። ከዛ እጅግ በጣም ያው ርቆም ስለማሄድ ብር ከፈለግክ እንስጥ እባክህን ቢያንስ የቁርባን ልብስ ውስጥ አለው ስጠንና ምናምን ብለን ያው እንደ ጅል ዝም ብለን ተጣራን። ከዛ ፈለገን። ከዛ እሱ የመጣው መጀመሪያ ከፀበል ከሚቀዳበት አካባቢ ነበረና ከዛ ወደዛ ሲሄድ የተቀዳ ፀበል አገኘው ማለት ነው እና እስቲ ሰውየው ቅድም የከፈተልልን ሰውዬ እንፈልገው ብለን ወደ ተመለሰን ወደዛ ተመለሰን ስንፈልገው ስንፈልግ አጣ ነው ማለት ነው። ከዛ እሱ መሆኑን እርግጠኛ ሆነን ከውስጥ ደግሞ አንድ አባት ነበሩ፣ ጥበቃ ምን ሆናችሁ ልጆቼ፣ ልጆች ብለው ድጋሚ ከውስጥ ሲያናግሩን የበለጠ እርግጠኛ ሆነን ማለት ነው እና እንግዲህ ያ እንግዲህ ቤቱ ላይ እኔ ድንግል ማርያምን ብዬ ፀበል ቦታ ላይ ሄጃለሁኝ እኔ ማለት ነገሮችን ለይቼ ማየት እችላለሁ ነገሮች አሁን ለእኔ እንዳልቆርብ ነው በስትክክል ያንን ቀን በቃ ልን ለማሰናከል የተላከ ነገር ነበረ እና ሻንጣ ውስጥ እንደነገርኳችሁ ብዙ ነገር አለ የቁርባን ልብሱ ነበረ ምናምናምን እና እኔ በእምነቴ በቃ በዛ ሰዓት በቀጥታ ያልኩት ምንድን ነው ዲያብሎስ እኔ እንዳልቆርብ ነው እየፈተነኝ ያለው ግን ደግሞ ቆርባለሁ፣ ቅዱስ ጋውን ክቡር ደግሞ እቀበላለሁ ብዬ ባለኝ ባረኩት ልብስ እንደምቀበል ለነሱም ነገርኳቸው ማለት ነው። ምክንያቱም መሸነፍ በፍጹም መውድ ሰው ስላልሆንኩኝ፣ በመንፈሳዊ ህይወቴ ደግሞ ምንም ነገር ቢባል አንገቴን የምሰጥ ስለሆንኩኝ፣ ያን ያህል ለዲያብሎስ ፈተና የምንበርከክ ሰው ስላልሆንኩኝ፣ በቆራጥነት ያንን ነገር አልኩኝ። መጨረሻ ላይ ግን እጅግ በጣም ይሰማል። ምክንያቱም እቃዎች ነበሩ፣ እጅግ በጣም የምፈልጋቸው ቀረፃ የምሰራባቸው እቃዎች ነበሩ እና ሰው አንገት ይሰብራል። ብቻ ይሰማል። እዛ ጋር እኔ እሺ ተረድቻ አለው። እዛ ጋር ግን እንደው እኔ በዚህ አጋጣሚ ምን፣ እንዴት ተውጦላችሁ ነው ይሄን ያህል ደጁን ከፍታችሁ ሰውን ለበረከት አስገብታችሁ እናንተ ለእርግማን ወደኋላ ተመልሳችሁ የሰውን ዕቃ የምትሰርቁ ሰዎች እዛ ቦታ ላይ እንደው በአዳራሽም እንደዚሁ አባቶቻችን ተሳቀው ገዳም እስከማይመስል ድረስ፣ ተጠንቀቁ፣ ሻንጣችሁን ጠብቁ፣ ምናችሁን ጠብቁ ስንባል ነበረ እና እንደው እንዴት ተብሎ ነው የትስ ሄዳችሁን እሳ ልትገቡ ነው? ወገኖቼ እንደው እኔ በእርግጥ ኦርቶዶክሲያን ላትሆኑ ትችላላችሁ ለስርቆት የምትሄዱ ሰዎች ሌሎች ልትሆኑ ትችላላችሁ፣ ኦርቶዶክሲያንም ልትሆኑ ትችላላችሁ። ግን ማለት ነው ምን ያህል ምን ያህል ድፍረት ነው? የምር በጣም ከባድ ድፍረት ነው እና እኔ እግዚአብሔር በሚያውቀው በረከት እንደሚያመጣልኝ ያውቃለሁ። እግዚአብሔር የተሻለ በረከት እንደሚያመጣልኝ ያውቃለሁ። ግን ብዙ ሰዎች አሉ፣ እጅግ በጣም የሚሰበሩ ሰዎች አሉ እና ተሰምቶኛል ግን ደግሞ ያን ያህል አልተሰበርኩም። እንደውም እልት ያያዝኩኝ በቃ እንዳልቆርብ ነው። ቆርባለሁ ብዬ ቤተ መቅደሱ ሄጄ ባለኝ በለበስኩት ልብስ ቆርቤ የዕለት ሁለት ነው ወደ ደብረ ብርሃን የገባሁትና በዚህ አጋጣሚ እንደው የእመቤቴ ደጅ የበረከት ደጅ ነው። የእመቤቴ ደጅ በሽተኞች የሚድኑበት የአይምሮ ሌብነት ያለባቸው ሰዎች ከሌብነታቸውን ንሳ ገብተው በጌታችን በመድኃኒታችን በኢየሱስ ክርስቶስ ክብር የሚታጀቡበት ዕለት ቦታ ነው እና ይህን ያህል በጣም ነው ልብ የሚሰብረው ማለት ነው። እና እኛ እንግዲህ እዛ ቦታ ላይ መቼም እንግዲህ አጥንቶ ይሄ ለመደ ሌባ ነው እዛ ጋር ማለት ነው። በስተመጨረሻ አንድ አባት አግኝቼ ነበረ እና አስደውዬ ነበረ በፍጹም የአጸበል ቤት አይዘጋም? ተጓዦች ተጠምቀው እንዲሄዱ ክፍት ነው የሚደረገው ስለዚህ እናንተን የሰረቃችሁ ሆን ብሎ ቀድሞ የለመደ ነው የለመደ ሌባ ነው አድፍጦ ጸበሉን ቤቱን ዘግቶ እንደሚከፍትልን ወይም ደግሞ እንደሚከፍትላችሁ ሆኖ እናንተን ካስገባ በኋላ የእናንተን ዕቃ እየሰረቀ የሚሄደው እና ምናልባት በእኛ ብቻ ላይ በእኔ ብቻ ላይ የደረሰ ላይሆን ይችላል እና በዚህ አጋጣሚ ውድ ኦርቶዶክሲያን በጻርቃኒ ማርያም ሌሊት በተለይ ተጠምቃችሁ ለመሄድ የምታስቡ እህት ወንድሞቼ ከኔ ተምራችሁ እቃችሁን በአግባቡ እንድጠብቁ። እዛ ቦታ ላይ የሚጠብቁ አንድ አባት ናቸው። እሳቸው ከ11 ሰዓት በፊት ከቤታቸው ወይም ደግሞ ካሉበት ጥበቃ ቤት አይወጡም። ስለዚህ እቃችሁን በአግባቡ ተጠባብቃችሁ ተጠምቃችሁ ለበረከት እንድትመለሱ ነው ምኞቴ። በዚህ አጋጣሚ ይህ እንግዲህ ለሁላችሁም መልእክት፣ ለሌላችሁም ትምህርት ይሆናል ብዬ ነው። እኔ የምፈልገውን እንግዲህ እግዚአብሔር የሰጠኝን ነገር አጥቻለሁ። ነገም እግዚአብሔር እንደሚሰጠኝ ነው ማም ነው። ግን እጅግ በጣም ያሳዝናል፣ እጅግ በጣም ልብ ይሰብራል። እና በዚህ አጋጣሚ እጅግ በጣም ያጽናናኝን ነገር አንድ ነገር ልንገራችሁ። እናንተ ፈልጋችሁ አንብቡ ሌባ ማነው? ባለቤት ሌባ እንደሚመጣበት ቢያውቅ ኖሮ አጥብቆ ቤቱን በዘጋ ነበረ ይላል ወንጌል ላይ እና እኔ የአጽናናኝ ደብረ ምጥማቅ ቤተክርስቲያን ውስጥ ሆኜ ቤተክርስቲያን ውስጥ ቅዳሴ እያስቀደስኩኝ ትልቅ የአጽናናኝ እና ይህንም ለእናንተ እንድነግራችሁ ያደረገኝ ይሄ ጥቅስ ትዝ አለኝ። ከዛ በኋላ ምን አስታወስኩ መሰላችሁ? ነፍሴን እኔ ነፍሴን ነፍሳችንን፣ ተሰርቀንስ ቢሆን ዕቃ ነው አይደል የተሰረቅነው? ነፍሳችንን ተሰርቀንስ ቢሆን አሁንስ በዓለም ነፍሳችንን አልተሰረቅንም? ብዙዎቻቸው፣ በጣም ብዙዎች ለተራና ለጊዜያዊ ጥቅማቸው ሲሉ አይምሮአችንን፣ አልቀዱብንም? አልወሰዱብንም? እርስ በርስ እንድንባላ፣ እርስ በርስ እንድንቦጫጨቅ፣ እንድንገፋፋ፣ ዛሬ እርስ በእርሳችን እንድንገዳደል ብሎም ሌሎች እንዲዘምቱብንና እንዲገሉን አልሆንም። ስለዚህ ነፍሳችን ተሰርቃለች። ለነፍሳችን ነፍሳችን እንድንመልስ እባካችሁ ነፍሳችሁን ነፍሳችሁን ያሌባ ይገርማችኋል። ሕሊናው ተሰርቋል። ነፍሱ ተሰርቋል። ሰው ነፍሱ ሲሰረቅ ነው፣ ሕሊናው ሲሰረቅ ነው። በጣም በተቀደሰ ስፍራ ሌላ ቦታ ቢሰርቅ ንሳ የሚገባው ቤተክርስቲያን ነው። ንሳ የሚገባው አባቶቻችን እግር ስር ነው። ንሳ የሚገባው ገዳማት ላይ ነው። ሰው አይምሮን መሰረቁን በደንብ ነው በዚህ ሁኔታ የተረዳሁት እና አይምሮችንን ተሰርቀናል። አይምሮቸው የተሰረቁ ሰዎች የትም ቦታ ይሰርቃሉ፣ ምክንያቱም ሆዳቸው ብቻ ነው የሚያሳስባቸው ማለት ነውና። እጅግ በጣም ልብ ይሰብራል። በዚህ አጋጣሚ እባካችሁን ይቅርባችሁ፣ አንድ ቀን እግዚአብሔር በምሕረቱ እንዲያስባችሁ። እንደው የምትሰርቁበትን እንኳን ቢያንስ ምረጡ፣ ቢያንስ የምታለቅሱበትን እንባችሁ እንዲደርቅ አታደርጉ። ሄዳችሁ የምታለቅሱበት በየቤተ መቅደሱ በየቤተ ክርስቲያኑ ሌቦች፣ እባካችሁ በተለይ ኦርቶዶክስ የሆናችሁ ሌሎቻችሁን ብትሆኑ አይጠቅማችሁም ሃይማኖታችሁም ስለማያዝ መቼም ድንጋይ ካላመለካችሁ በስተቀር ሌላ ሃይማኖታችሁም ስለማያዝ በእምነት ቦታ መስረቅ ልክ አይደለምና፣ እባካችሁን ለማለት ወዳለው ወይም በዚህ አጋጣሚ ቅድምም እንዳልኩት ኦርቶዶክስያን ጥንቃቄ ልናደርግ ይገባል። እንግዲህ ይህ ዘመን እጅግ በጣም ፈታኝ የሆነበት ዘመን ነው። በዚህ አጋጣሚ እንግዲህ ምን ያህል የእኛ መዘናጋት የእኛ መንፈሳዊ ህይወታችንን አረ ሁለተኛ አድርገን ዓለማዊ ህይወታችንን ለሰው መታየት፣ መልበስ፣ ማጌጥ ይሄ ሴቶቻችንን መቀባባት ምናምን ላይ ትኩረት አድርገን ከእግዚአብሔር ጋር ተጋይተን መንፈሳዊ ህይወታችንን ችላ ብለን ዛሬ በየቦታው እየሞቱ ያሉ እህት ወንድሞቻችን የእኛን የኃጢአት በደል እየከፈሉ ነው። እና ወደ ልቡናችን ተመልሰን ከእግዚአብሔር ጋር መንፈሳዊ ህይወታችንን እንድንኖር ምኞቴ ነው። በዚህ አጋጣሚ እንግዲህ ጻድቃኔ ማርያም ገዳም ላይ ለእናቴ ለማርያም ብዬ ቦታው ላይ ብሄድም ይሄ ነገር ተደርገዋል። እኔ አልከፋኝም። እየነገርኳችሁ ያላችሁ ያለሁት እንድትማሩ ነው። በደንብ እንድትጠነቀቁም ጭምር ነው። እዛ ቦታ ላይ የምትሄዱ የትም ቦታ ላይ መንፈሳዊ ቦታ ላይ የምትሄዱ ሰዎች እንግዲህ እንድትጠነቀቁን አባቶቻችንም እንድትጠነቀቁ እያሉ እየነገሩን ስለሆነ ማለት ነው። ይቅርባችሁ፣ ከእመቤታችን ጋር አትጣሉ። ሌቦች አይምሯችሁ ተሰርቀዋል። እባካችሁን የሰው ኪስ አታውልቁ። የሰውን አይምሮ ምናልባት በረከት ለማግኘት ነው የሚሄደው እና ተርፎትም የሚሄድ ሰው ያለ፣ አይመስለኝም። ሁሉም ሰው መስጠት ካለበት በፊት ለፊት እየሰጠ ለእናንተው እያጎረሰ ነው የሚመጣው ወደ ገዳም የሚሄደው ሰው እና እኩል ለስርቆት ወደ ገዳም የምትወርዱ ወንድምቶቻችን በዚ አጋጣሚ ይህንን ነገር ብታቆሙ ብዬ ለማሳሰብ ወዳለኝ። እንግዲህ ጉዞ አያልቅም። ጉዞ መቼም ቢሆን አያልቅም። በሕይወት ውስጥ ሁልጊዜም እርምጃዎቻችን አያቆም። የሥጋዊ ጉዞዎቻችን ቢያበቁ እንኳን መንፈሳዊ ጉዞዎቻችን አያልቁም እና ሕሊናችንን ልቦናችንን ወደማያልቀው ርስት ለማሸጋገር እናዘጋጅ። ጉዞ አያልቅም። ስለዚህ ዕለት ዕለት የምናደርጋቸውን ነገሮች ዕለት ዕለት የምንሰማቸውን የምንናገራቸውን ቃላቶች ተጠንቅቀን በአግባቡ እንድናደርግ መልዕክት ለማስተላለፍ ይወዳለሁ። በዚህ አጋጣሚ እንግዲህ እኔ በደስታ ተመልሻለሁ። እጅግ በጣም ስኬታማ በሆነ መንፈሳዊ መልስ እንግዲህ ድንግል ማርያም ወደ ቤት ይመልሳኛለች። እንዲሁም ደግሞ ሄሊና በረከት በጣም ልነግራችሁ በማልችል በረከት ጎብኝታኛለችእና እኔ እንደዚህ ስል እንግዲህ የመጀመሪያው ነገር ይህን ሊና በረከት ነው። የመጀመሪያው ነገር ለሰው ልጅ ተስፋ ሆኑና መንፈሳዊ አካሌ እጅግ በጣም ጠንክሮ በለበስኩት ልብስ ቁርባኑን ጠቀብዬ ወደ ቤቴ በበረከት ተመልሻለሁ እና እንኳን አደረሳችሁ፣ በድጋሚ የተወደዳችሁና የተከበራችሁ ውድ ቤተሰቦች የዛሬው ጉዞ አያልቅም እንግዲህ ያጋጠመን የበገዳም በጻድቃን የማራ ገዳም ያጋጠመን ይህንን ይመስል ነበረ። እንግዲህ እንደተማራችሁበት ተስፋ አደርጋለሁ። ሁላችሁም እንግዲህ ብያላችሁበት አለምዳርቻ ዳርቻ ሰላምና ፍቅርን ጤንነትን እንመኝላችኋለሁ። በዚህ አጋጣሚ ቅድም ሳን እየተመለከታችሁ ያላችሁ ቤተሰቦቻችን እንደው አንድ ብርም አስር ብር የምንለው ያው ለማቅለል ያልነው እና በትንሹ ብታግዟቸው መልካም ነው ብዬ አስባለሁ። ይህም ፕሮግራም እንግዲህ ቅን ምሳኔ ጀመርኩት ለመባረክም ጭምር ነው እና የበረከት ስራ ነው። ሁላችሁም ማየትን እዩ ማድረግ ከቻላችሁ አድርጉ። ብዙ እንዳትጨነቁ። እንግዲህ እያየሁ ነው ብዙዎቻችሁ ወደ እርዳታው እንግዲህ ያው የመሰላጨቱን ነገር አለ። ከዚህም ከዛም ከዚህም የእርዳታ ጥያቄዎች የበረከት ስራዎች በጣም እየበዙ ስለሆነ ነው። ስለዚህ አይታችሁ እንደው ደውላችሁም ቢሆኑ ሰው ማውራት ራሱ ትልቅ ነገር ስለሆነ እንድታበረታቷቸው ከዚ ለማሳሰብ ወዷለውኝ እየገባችሁ ተመልከቱ። የዛሬው ጉዞ አያልቅም ፕሮግራም ይህንን ይመስልን ነበረ። በአዲስ ወቅታዊ ነገር እስክንገናኝ ድረስ ያላችሁበት አለም ዳርቻ ሁሉ ሰላምና ፍቅርን፣ ጤንነትን እመኝላችኋለሁ። ኦርቶዶክስያን ጉዟችን አያልቅም። እኛ ዚች ምድር ላይ አይደለም ተስፋችን፣ ሀገራችን በሰማይ ነው እና ሐዋርያው ቅዱስ ጳውሎስ እንዳለው ለመልካምነት ሁልጊዜም ልባችን እናዘጋጅ መልእክቴ ነው።